ሰላም ተናስተልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቶቻችን እንደምንጓላችሁ ከጣና ቴሌቪዥን የጥቅምት 21 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን የምራው አማረ አሰፋ ብሬያችሁ ቆያለሁ። በቀድሚያም አርዕስተ ዜናዎቹን እናስቀድማለን። የፈሩት ይደርሳል የጠሉት ይወርሳል እንዲሉ ሁለት የብልጽግናው ሰራዊት ጄኔራሎች የፈሩት ደርሶባቸው ከተቀመጡበት በቅርብ ርቀት ፋኖ ጥቃት ከፍቶ በርካታ ኃይላቸው መጥቶባቸዋል። በድል ተመለሱ ብለው የሸኟቸው ጓደኞቻቸው ገና የመኪናቸው ሞተር ሳይሞቅ በፋኖ የደፈጣ ጥቃት ከባድ ኪሳራ ደርሶባቸዋል። የወልዲያውን የፋኖ ድል በቀዳሚነት የምናስደምጣችሁ የግንባር መረጃችን ነው። ከመቶ ሺህ በላይ ሐኪሞችንና ከሁለት መቶ ሺህ በላይ መምህራንን ደመወዝ ከልክሎ አድማ ብተና ያስመረቀው በአዲን በቅርቡ ከብር ሸለቆም ወታደራዊ ማሰልጠኛ ማዕከል ያስወጣውን ሰራዊት ወደ የወረዳዎቹ እየበተነ ነው። የሚበተነው አድማ ብተና እስከ እሁድ ድረስ ተበትኖ እንዲያልቅ መመሪያ ወርዷል። ፋኖ በየመንገዱ ምን እየሰራ ይጠብቀው ይሆን የሚለውን በዜናችን ዝርዝር ዘገባውን ተሰሙታላችሁ። የሱዳኑ ኮሪደር ትንቅንቅ የሞት የሽረት ጉዳይ ሆኗል። ለብልጽግናው ሰራዊት የፔርሙዳ ትራያንግል የሆነበት የቋራ ኮሪደር የዛሬው ተጋድሎ ዝርዝር መረጃ በዜናችን ይደመጣል። የብልጽግና ሰራዊት በምን መንገድ እንደሚመታ የትና መቼ ዱላ እንደሚያርፍበት ማወቅም ሆነ ቀድሞ መገመት አልቻለም። ከካምፑ ከወጣ ቢያንስ አምስት ወይም አስር አባላቱን አስመትቶና ቀሪውንም አስጎድቶ ወደ ካምፑ የሚመለሰው በውስን ቁጥር ተወስኖ ነው። ዛሬ ጎጃም ላይ የደረሰበትን የደፈጣ ጥቃት አስመልክቶ በጣና ቴሌቪዥን የምሽት ዜናችን ዝርዝሩን ተሰሙታላችሁ። የጨነቀለት እንዲል ዘፋኙ ብልጽግና ጭንቅ ጥብብ ሲለው ቀሳውስቱን ለፕሮፓጋንዳ ተልኮ አስገድዶ ጥሪ አቅርቦላችኋል።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 የአማራ ፋኖ ቢሮ ኃላፊ ከወልድያ በቅርብ ርቀት በፈጸመ የደፈጣ ጥቃት ያገዛዙ ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱ ተገለጸ። በደፈጣ ጥቃቱ ከ10 በላይ የብልጽግና ሰራዊት እርምጃ ሳይወሰድባቸው እንዳልቀረ የአይነማኞች ተናግረዋል። በቅርቡ ወልዲያ ከበባ ላይ ናሴሎ ሪፖርት ያቀረቡት ሁለት የብልጽግናው ከፍተኛ ወታደር አዛዦች የፈሩት አልቀረም። ዛሬ ፋኖ ወልዲያ ዙሪያ ባደረሰው የደፈጣ ጥቃት የብልጽግናው ሰራዊት ከባድ ኪሳራ አደርሶበታል። ጄኔራል ተስፋዬ አየለና ጄኔራል አድማስ አለሙ በቅርቡ ከወልዲያ ዩኒቨርሲቲ አስተዳደር ሰራተኞችና ከመምህራን ጋር ባደረጉት ውይይት የጽንፈኛው ጉልበት እናንተ ናችሁ፣ በዚህ ቀጠና የሚንቀሳቀሰውን ጽንፈኛ የሚመራው ከዚህ ዩኒቨርሲቲ ከእናንተ ጋር ሲያስተምር የነበረ ባልደረባችሁ ነው ሲሉ መውቀሳቸው ይታወሳል ከተማዋ በ ፋኖ ከበባ ውስጥ መሆኗን አስቀድመው ተናግረው የነበሩት የብልጽግናው ጄኔራሎች ዛሬ በፋኖ የደፈጣ ጥቃት ከአስር በላይ የሚመሩት ሰራዊት ማለቁን ተከትሎ ወደ ንጹዋን የከባድ መሳሪያ ተኩስ መጣላቸውን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። ተኩሱም መድፍንም ያካተተ እንደነበር ገልጸዋል። ከሰሜን ወሎ ዞን ዋና ከተማ ወልዲያ ተነስቶ ወደ ደሴ አቅጣጫ ሲጓዝ በነበረው የብልጽግናው ሰራዊት ላይ ከከተማዋ በቅርብ ርቀት በተፈጸመ ድንገተኛ ጥቃት በርካታ የሰራዊት አባላቶች እርምጃ እንደተወሰደባቸው የገለጹት ምንጮቻቸው ሰዎችን ከአስር በላይ ሲሞቱ ከአስራ ሰባት በላይ ደግሞ ጉዳት ደርሶባቸው በአምቡላንስ ተጭነው ወደ ወልዲያ እንደተመለሱ ለማወቅ ተችሏል። ወልዲያ ሆስፒታል አስቀድሞም ቢሆን የብልጽግና ሰራዊት ማገገሚያ ማዕከል ሆኖ እያገለገለ መሆኑ ይታወቃል። ወሎ ላይ በዘመቻ ደማሌ ክፉኛ የተመታው የብልጽግናው ሰራዊት አሁንም በዋና ዋና ከተሞች ሳይቀር ለመንቀሳቀስ የፋኖ ጥቃት እየፈተነው ነው ያሉት ምንጮቻችን፣ ቁጥራቸው በርከት ያሉ ያገዛዙ ወታደሮችም በመሰላቸት በገፍ ወደ ፋኖ ካምፕ እየገቡ ይገኛሉ ብለዋል። የዛሬውን ጥቃት ተከትሎ 12 የብልጽግና ሰራዊት አባላት ለፋኖ እጃቸውን መስጠታቸውን የደረሰን መረጃ ያመለክታል። በሌላ ዜና ዛሬ በዚሁ በሰሜን ወሎ ዞን ራያ አላማጣ የሃይማኖት አባቶችና ታዋቂ ሰዎች በዋት ታጣቂዎች ታፍነው ወደ ትግራይ ክልል ማይጨውና መሆን የመወሰዳቸው ተሰምቷል። ታፍነው ወደ ትግራይ ክልል ከተወሰዱት ካህናት መካከል ቄስ ካሳይ ምረት የተባሉ የቀልሻ መድኃኔ ዓለም ቤተክርስቲያን አስተዳዳሪ ከቤታቸው ታፍነው መወሰዳቸውን የገለጹት የመረጃ ምንጮቻችን እስካሁን የደረሱበት እንዳልታወቀ ገልጸው፣ በዚህም የእምነቱ ተከታዮችና በአካባቢው ነዋሪዎች ከፍተኛ ቁጣ ተቀስቅሷል ተብሏል። መቀሌ የሚገኘው የህወሓት መንበረ ሰላማ በአማራ ክልል ሰሜን ወሎ ዞን የሚገኙ በርካታ የሃይማኖት አባቶችን በተደጋጋሚ እንዲታሰሩ አድርጓል ያሉት ምንጮቻችን፣ በራያ የታፈኑት አስተዳዳሪዎች ብቻ ቁጥራቸው ስድስት ደርሷል ተብሏል። በዚሁ በራያ ግዛት በተፈጸመ አፈና የራያ አማራ ማንነት አስመላሽ ኮሚቴ የሆነው ሲራጅ ዝናቡ ትናንት አመሻሹን በህወሓት ታጣቂዎች ታፍኖ ወደ ትግራይ ክልል መወሰዱ ታውቋል። ወደ ተከታዩ ዜናችንን እናልፋለን። ባዴን አዲስ ያስመረቀውን ወታደር በየወረዳው በተና። ባዴን ብልጽግና ሰሞኑን በብር ሸለቆ ያስመረቀውን የአድማ በተናና የሚልሻ ባል ወደ ሁሉም ወረዳና የዞን ከተሞች እያንቀሳቀሰ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። የአድማ በተናና ሚልሻ ወደ የወረዳው እንዲገባ የታቀደው ከትናንት ጀምሮ እስከ እሁድ ባሉት አራት ቀናት ብቻ መሆኑን ምንጮቻችን ተናግረዋል። አምስተኛ ቀኑን የያዘው የቋራው ትንቅንቅ በድል ታጅቦ እንደቀጠለ ነው። የብልጽግናው ሠራዊት በእጅጉ እየተፈተነበት ያለው የቋራው ከባድ ውጊያ ዛሬም ቀጥሎ መዋሉን የገለጹት የጣና ቴሌቪዥን ምንጮች የአፋባ ደጃዝማች በላይ ዘለቀዝ ከአራመራ ክፍለ ጦር ዛሬ ቋራ ምድር ላይ በፈጸመው የደፈጣ ጥቃት በርካታ የብልጽግናው ሠራዊት ሞትና ቁስለኛ ሆኗል ተብሏል። ከአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ የህዝብ ግንኙነት ክፍል ያገኘነው መረጃ እንደሚያመለክተው ከሰሞኑ በአራት አቅጣጫ በሜካናይዝ ታጅቦ ወደ ቋራ በዘመቻ የገባው የብልጽግናው ሰራዊት በፋኖ በተከፈተበት የአጸፋ ውጊያ ከፍተኛ ወታደራዊ ኪሳራ በማስተናገዱ ወደኋላ ለማፈግፈግ ቢሞክርም መውጫ አላገኘም ብሏል። ቋራ ወንበርጌሌ ከበባ ውስጥ የገባው የብልጽግናው ሰራዊት ራሱን በከባድ መሳሪያ ሽፋን እየተከላከለ ሲሆን፣ የዜና እየተጠናቀረ በነበረበት ሰዓት ተጨማሪ ኃይል ወደ ስፍራው እያጓጓዘ መሆኑም ታውቋል። ዛሬ በከባድ መሳሪያና በአየር ወለድ ኮማንዶ ታግዞ ከዱባባ ተነስቶ ወደ ሽንፋ እያቀና የነበረው የብልጽግናው ሰራዊት አፋባ ደጃዝማች በላይ ዘለቀ እዝ ከአራመራ ክፍለ ጦር አይሰጋ መገንጣያ ላይ በፈጸመው የደፈጣ ጥቃት በርካታ የብልጽግናው ሰራዊት ሞትና ቁስለኛ መሆኑን የህዝብ ግንኙነት ክፍሉ ለጣቢያችን ገልጿል። የደፈጣ ጥቃቱን ተከትሎ ለሰዓታት የዘለቀው ውጊያ መደረጉን የገለጸው የዙ ቃል አቀባይ ክፍል የአገዛዙ ሰራዊት ቁጥር አራት ተብሎ ከሚጠራው ቦታ ከነፍስ ገበያና ከሽንፋ ተነስቶ ወደ ዱባባ ምሽቱን እንቅስቃሴ ማድረጉን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በአካባቢው ከገባው የሜካናይዝድ ጦር በተጨማሪም ከፍተኛ የድሮን አሰሳ ያለማቋረጥ እየተደረገ ነው ያሉት የመረጃ ምንጮች ሆኖም ይህ ሁሉ የብልጽግና የብልጽግና ሰራዊት ዝግጅት በአካባቢው ያለውን የፋኑን የማጥቃት እንቅስቃሴ ሊገድበው አለመቻሉን ለጣና ቴሌቪዥን ተናግረዋል። ወንበርጌ ላይ የሰፈረውን የብልጽግና ሰራዊት ከበባ ለማስወጣት ከብዙ አቅጣጫ በርካታ ኃይል እያጓጓዘ የሚገኘው በጀነራል ብርሃኑ በቀለ በዳዳ የሚመራው የብልጽግናው ሰሜን ምራብዝ በሁሉም አቅጣጫ ብርቱ ፈተና ገጥሞታል። መነሻውን አሶሳና ነቀምት አድርጎ በመተከል በኩል አቋርጦ ወደ ቋራ ለመግባት ከጃዊ ተነስቶ ወደ ቋራ ሲጓዝ የነበረው የምራብዝ በበኩሉ ፊልፊል ላይ በደፈጣ ተመትቶ ተመልሷል። ካለፋጣ ቁሳ የተንቀሳቀሰው ኃይልም ቢሆን በተለይ በአፋ ባህር ደጃዝማች በላይ ዘለቀ ዝ አድዋ ክፍለ ጦር በደረሰበት ምት ወታደራዊ ኪሳራ አድርሶበታል። የሱዳንን ኮሪደር ከፋኖ ነፃ ነጻ ለማውጣት ከፍተኛ ኃይል ያንቀሳቀሰው የብልጽግናው ሠራዊት የምዕራቡን ኮሪደር ለማስከፈት ፈተና እንደሆነበት ቀጥሏል። ይህን ተከትሎም በቀጠናው የተጠናከረ የድሮን ቅኝት እያካሄደ ሲሆን ባሳለፍነው ሳምንት በተከታታይ ንጹሐን ዒላማ ያደረገ ሁለት የድሮን ጥቃቶችን ማድረሱ ይታወሳል። በቀጣይም የድሮን ጥቃቶቹ ተጠናክረው ሊቀጥሉ እንደሚችሉ የጣና ቴሌቪዥን የአየር ኃይል ምንጮች የጥንቃቄ መረጃውን አድርሰዋል። ዜናዎቻችን እንደቀጠሉ ናቸው። የቋራው ትንቅንቅ አምስተኛ ቀን ውሎ። በሱዳን ኮሪደር የሚደረገው የአማራ ፋኖ ተጋድሎ ዛሬም ለአምስተኛ ቀን ቀጥሎ የዋለ ሲሆን በቋራው ራጃው ትንቅንቅ ፋኖ ታላቅ ድል የተቀዳጀበት መሆኑን አስታውቋል። በዛሬው ተጋድሎም ያፋባ ደጃዝማች በላይ ዘለቀ ዝካራ አማራ ክፍለ ጦር ታላቅ ድል የተቀዳጀበት ነበር ተብሏል። በቅርቡ ከብር ሸለቆ ወታደር ማሰልጠኛ ማዕከል ሲሰለጥን የከረመውን አድማ ብተና ኃይል ያስመረቀው ባዴን አድማ ብተና ሰራዊቱን ወደ ክልሎች እየበተነ መሆኑ ታውቋል። ሁሉም አዲስ ሰልጣኝ የአድማ ብተና ባል በአራት ቀናት ውስጥ ወደ ምድብ ቀጠናው ገብቶ ሪፖርት ማቅረብ እንዳለበት በተሰጠው ትዕዛዝ መሰረት ጉዞው ትናንት ከቀትር በኋላ የጀመረ ሲሆን ዛሬ ቀኑን ሙሉ ጉዞ ሲያደርግ መሆኑ ታውቋል። የጣና ቴሌቪዥን ምንጮች ከባህር ዳር ባደረሱት መረጃ እንደገለጹት ወደ ስምሬት ቀጠና የተላከው የባዴን አድማ ብተና በየምግብ ቤቱ እየገባ የሚፈ የሚያስፈልገው ምግብ እንዲቀርብለት ካስደረገ በኋላ ሂሳብ አልከፍሉም ብሎ በርካታ ምግብ ቤቶችን በጉልበት እንዲቀልቡት አድርጓል ሲሉ ተናግረዋል። ድርጊቱ የወሮ በላ ቡድን ስራ ነው የሚመስለው ሲሉ የምግብ ቤት ባለቤቶች ለጣና ቴሌቪዥን አስተያየታቸውን ሰጥተዋል። የባዴን ብልጽግና የአማራ ክልልን ከብልጽግና ሥራዎች ነጻ ሆኖ በራሱ ሚሊሻና አርማ በተና መምራት እንደሚፈልግ ማሳወቁ ይታወሳል። በተለይም ተጠሪነቱ ለእርሰ መስተዳድሩ የሆነው የክልሉ የጸጥታ ምክር ቤት በቅርቡ ባቀረበው የክልሉ የጸጥታ ግምገማ ሪፖርት ክልሉን በራሳ የመንግስታችን አቅም አስተዳደር ከምንችልበት ደረጃ ላይ ደርሰናል ሲል መግለጹ አይዘነጋም። የዚህ ሪፖርት አካል የሆነው የአድማ በተና ሰራዊት ስልጠና ከተጠናቀቀ በኋላ በያዝነው ሳምንት መጀመሪያ የምረቃ ስርዓት ማካሄዱ ይታወቃል። ክልሉ ከ250 ሺህ በላይ የሚልሻ አባላትን ማሰልጠን እንደሚፈልግ ገልጾ የነበረ ቢሆንም የፈለገውን ያህል ሰው ማግኘት አልቻለም። ከትናንት ጀምሮ ወደ ውጊያ ቀጠና እየበተነ ያለውን የአድማ በተና ሰራዊት በአፈሳ ወደ ማሰልጠኛ መካከል እንዳስገባው ሁሉ በቀጣይም የሚልሻ ምልመላን በአፈሳ ለማካሄድ እቅድ እንዳለው ታውቋል። ለዚህ ዕቅዱ መሳካት ደግሞ አድማ ብተነው ወታደራዊ ሽፋን ይሰጣል ተብሎ ይታምኖበታል። ይህ በንዴ እንዳለ የአማራ ክልል እርሰ መስተዳደር የፀጥታ ዘርፍ መሪዎችን ሰብስበው በሰጡት የሥራ መመሪያ ባለፈው የአድማ ብተና ኃይላችን በርካታ ቅሬታ ሲያቀርብ ነበር። በዚህ የተነሳም ወደ ጥላት የኮበለልና መሳሪያ እንዳያዘ የጠፋውም ብዙ ነበር። ይህ ጉዳይ እንዳይደገም ክትትል አድርጉ ሲሉ መናገራቸውን የጣና ቴሌቪዥን ምንጮቻችን ተናግረዋል። ምንጮቻችን አክለውም የክልላችን ጓስትና አድማ ብተና ነው። የአድማ ብተና ኃይላችን ከዚህ በበለጠ ማጠናከል ይኖርብናል ሲሉ ርዕሰ መስተዳድሩ መናገራቸውን ገልጸዋል። የብልጽግናው ስራ የታማዦር ሹም ብርሃኑ ጁላ ከውራት በፊት ባደረጉት ገለጻ የአማራ ክልል አድማ ብተና አካሉ እንጂ ልቡ ያለው ከጽንፈኛው ጋር ነው። የክልሉ መንግስት አድማ ብተና ማሰልጠኑን አቋርጦ የሚሊሻ ኃይሉን ማጠናከር ላይ ነው መጠንክር ያለበት ማለታቸውን መዘገባችን ይታወሳል ክቡር አትና ክቡራን የጣና ቴሌቪዥን አድማጭ ተመልካቶቻችን የጥቅምት 21 ቀን 2018 ዓ.ም ተምረት የምሽት ዜናችን አሁንም እንደቀጠለ ነው። ፋኖ በደፈጣ ጥቃት ተጨማሪ ድል ተቀዳጀ። የአማራ ፋኖ በሁሉም አቅጣጫ የሚያደርገውን በድል የታጀ በሰጋርሉ አጠናክሮ በመቀጠል ዛሬም ተደራራቢ ድሎችን ተቀዳጅቷል። በጎጃም ጠቅላይ ግዛት የአማራ ፋኖ ቢሮ ኃይል አፄ ቴዎድሮስ አምስተኛ ክፍለ ጦር በደፈጣ ጥቃት ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዛ አምስተኛ ክፍለ ጦር የወርቅ አባይ ብርጌድ በደፈጣ ጥቃት የብልጽግናውን ሰራዊት ከፍተኛ ኪሳራ ማድረሱ ለጣና ቴሌቪዥን በላከው መረጃ አስታውቋል። ከዋና ካምፖ ሆዲ ከተማ ተነስቶ ወደ አዩ እንቅስቃሴ እያደረገ የነበረው የብልጽግናው ሰራዊት የደረሰበት የደፈጣ ጥቃት በርካታ ኃይሉን እንዲያጥ አድርጎታል። የወርቅ አባይ ብርጌድ በፈጸመው የደፈጣ ጥቃት ሶስት የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው ሲሆን ከአስር የሚበልጡት ደግሞ መጎዳታቸውን አስታውቋል። የጣና ቴሌቪዥን ግን የሟቾችን ቁጥር ከዚህም እንደሚልቅ ይናገራሉ። የሟቾች ቁጥር ከአምስት እስከ ሰባት ይሆናል የሚሉት የአይን እማኞች ጉዳት የደረሰባቸውን ደግሞ ከአስር በላይ መሆናቸውን እማኝነታቸውን ሰጥተዋል። የብልጽግናው ሰራዊት በፋኖ እየደረሰበት ያለው ተከታታይ የፊት ለፊት እና የደፈጣ ውጊያ በርካታ ኃይሉን እንዲያጣይ ያደርገው ሲሆን ከክልሉ ለመውጣት ያቀረበው ተደጋጋሚ ጥያቄ ተቀባይነት ማጣቱን ተከትሎም በርካቶች በራሳቸው መንገድ ከካምፕ እየጠፉ ነው። በያዝነው ሳምንት ብቻ በጎጃም ቀጠና ከ85 በላይ የብልጽግና ሰራዊት ወደ ፋኖ መቀላቀላቸውን ዘግበናል በዛሬው የአምስተኛ ክፍለ ጦር ወርቅ አባይ ብርጌድ የደፈጣ ምት የተነሳም የተነሳ ሶስት የብልጽግናው ጥምር ጦር አባላት ፋኖን መቀላቀላቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ በዚሁ ጎጃም ጠቅላይ ግዛት ፋኖ እያካሄደ ባለ የተጠናከረ ተጋድሎ የተነሳ የባዲን ካድሬዎች ከቦታ ቦታ መንቀሳቀስ አለመቻላቸውን ገልጸዋል። የምስራቅ ጎጃም ዞን አስተዳደር የወረዳዎችን ሪፖርት ለመቀበል ያደረገውን ጥሪ የወረዳ አስተዳዳሪዎች ቢደርሳቸውም ከተወሰኑት ወረዳዎች በስተቀር አብዛኞቹ ሪፖርት ለማቅረብ ደብረማ ማርቆስ ከተማ መሄድ አለመቻላቸው ታውቋል። አጃቢ ካልተጨመረልን ወደ ደብረ ማርቆስ መምጣት አንችልም የሚል ምላሽ መስጠታቸውንም የጣና ቴሌቪዥን ምንጮች ተናግረዋል። በምስራቅ ጎጃም ዞን የተሰማራው የብልጽግናው ስድስተኛ እዝ ሰራዊት ዋና አዛዥ ጄኔራል ብርሃኑ ጥላውን በበኩላቸው ለወረዳ ካድሬ እጀባ አልተመደብንም፣ ከፈለጋችሁ የራሳችሁ ሚልሻ ያጅባችሁ እንጂ ለካድሬ እጀባ ሰራዊቴን አላስጨርስም ሲሉ ምላሽ መስጠታቸውን የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። ወደ መጨረሻው ዜናችን እናልፋለን። ብልጽግና የሃይማኖት አባቶችን ለፕሮፓጋንዳ ትዕዛዝ አስተላለፈ። በፋኖ ብርቱ ምት የደረሰበት የብልጽግና አገዛዝ በሽዋ ጠቅላይ ግዛት ሚዳ ወረዳ የሃይማኖት አባቶችን ለፖለቲካ ፕሮፓጋንዳ መጠቀሚያነት ጥሪ ማቅረቡ ታወቀ። ለሃይማኖት አባቶች ጸሎትና ምህላ አድርጉ በሚል ስም ጥሪ አቅርቦ የሃይማኖት አባቶች ጽንፈኛውን አውግዘው የመንግስትን የሰላም ጥሪ አመሰገኑ የሚል ዜና ለማሰራጨት ማሰቡን ምንጮቻችን

የብልጽግ ና አገዛዝ በሚዳ ወረዳ የሚገኙ የሃይማኖት አባቶችን አገራችን ሰላም ያስፈልጋታል በዚህ ሰዓት የሃይማኖት አባቶች ጸሎትና ምህላ ማወጅ አለባችሁ የሚል ጥሪ ነው ያቀረበው። ሆኖም ከወራት በፊት በተመሳሳይ ፍቼ ከተማ ላይ የሃይማኖት አባቶችና አባገዳዎችን ጥሪ ካቀረበላቸው በኋላም የሃይማኖት አባቶችና አባገዳዎች አሸባሪው ሸኔን አወገዙ የሚል መልእክት የያዘ መፈክር ይዞ ዜና ማሰራቱ ይታወቃል። በሸዋ ጠቅላይ ግዛት ሚዳ ወረዳ የተጠራው የሃይማኖት አባቶች ጥሪ ላይም በተመሳሳይ የፕሮፓጋንዳ መልእክት ማስተላለፍ መፈክሮች መዘጋጀታቸውን የሚናገሩት የጣና ቴሌቪዥን ምንጮች ለሰልፈኞቹ መፈክር መዘጋጀቱን ገልጸዋል። በሃይማኖት አባቶች ለምህላና ለጸሎት በሚል ስም የተጠራውን ሰልፍ ሰላምና ልማት እንፈልጋለን፣ አታውኩን፣ መንግስት ያቀረበውን የሰላም ጥሪ ፋኖ ይቀበል፣ አገራችን የውክልና ጦርነት ነጋዴዎች መጫወቻ አትሆንም እና የመሳሰሉትን መልእክቶችን እንዲተላለፉ በማድረግ ፕሮፓጋንዳ ለመስራት መፈክሮቹ መዘጋጀታቸውን ተናግረዋል በጉዳዩ ዙሪያ አስተያየታቸውን ለጣና ቴሌቪዥን የሰጡ አንድ የ የደብረ ብርሃን ዩኒቨርሲቲ ማህበራዊ ሳይንስ ምሁር የአማራን ህዝብ እርስ በርሱ ማጫረስ ማህበራዊ ሴቶቹና ባህሎችን ማጥፋት ኢኮኖሚያዊና ስነ ልቡናዊ ጉዳት ማድረስን ዓላማ አድርጎ ጦር ያዘመተው የብልጽግና አገዛዝ በሃይማኖት አባቶች ላይም የፖለቲካ ቁማር ሊሰራ ማሰቡ እጅግ አሳዛኝና አሳፋሪ ነው ሲሉ ተናግረዋል። በአማራ ህዝብ ላይ የተከፈተው የዘር ማጥፋት ጦርነት ከዚህ ቀደም ብሎም የአብነት ተማሪዎችን በጅምላ በመግደል ቀሳውስትን በማሰርና ቤት አምልኮችን የጥቃት ኢላማ በማድረግ የህዝብን ማህበራዊ ሴትና የጦር ክልከላን በመጣስ ወንጀል መፈጸሙ ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን፣ የጥቅምት 21 ቀን 2018 ዓመተ ምህረት የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ ብሪያችሁ ቆየው። የጣና ቴሌቪዥን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር